የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ሙአዘ ጥበባት ዲያቆን ዳንኤል ክብረት በዚህ ወቅት እንዳሉት በሀገራችን ያለው ጋዜጠኝነት ኢትዮጵያን መምሰል አለበት። በኢትዮጵያ ያሉ የግል የሚሆኑ የህዝብ ወይም የሃይማኖት መገናኛ ብዙሐን በአራት ጉዳዮች ላይ ልዩነት ሊኖራቸው አይገባም ብለዋል። የኢትዮጵያን ብሔራዊ ጥቅም ማስጠበቅ በማንኛውም መገናኛ ብዙሀን የሚሰራ ጋዜጠኛ ሊረሳው የማይገባ ጉዳይ መሆኑን ገልጸዋል። መገናኛ ብዙሀን የኢትዮጵያን ህብረ ብሔራዊ አንድነት የሚያጠናክሩ የህዝብን ትብብርና አንድነትን የሚያሳዩ መሆን አለባቸውም፣ ብለዋል። የወል ትርክትን መገንባትና ኢትዮጵያ መበልጸግ አለባት የሚለውን የብልጽግና አሳቤ ታሳቢ አድርገው መስራት እንዳለባቸውም አጽንኦት ሰጥተዋል። የኢትዮጵያ የመገናኛ ብዙሀን ባለስልጣን መገናኛ ብዙሀንን ለመደገፍና ለማብቃት ያደረገው ተግባር የሚደነቅ መሆኑን ገ ብልጸው በኢትዮጵያ ፈቃድ የወሰዱ የመገናኛ ብዙሀን ኢትዮጵያን መምሰል አለባቸው ብለዋል ይቺ ሀገር መበልጸግ አለባት ብልጽግና ስል ፓርቲውም ማለት አይደለም የብልጽግና እሳቤ ማለት ነው ኢትዮጵያ ውስጥ ብልጽግና እንደ እሳቤ በተለይ የልሂቃን እሳቤ መሆን ከጀመረ መቶ ሀያ ዓመት አልፎታል በነገራችን ላይ ዛሬ ብልጽግና ፓርቲው ሲመጣ የተጀመረ የሚመስላቸው ሰዎች አሉ አይደለም ሰነዶቻችንን ወደኋላ ሄዳችሁ የአእምሮ ጋዜጣን በኋላ የወጡትን ጋዜጦች ብትመለከቱ ብልጽግና የሚለውን ሀሳብ መምጣት ከጀመረ የብዙ ልሂቃን ምኞት ነው። ኢትዮጵያ ማበልጸግ በኢትዮጵያ ኋላ ቀርነት የማይቆጭ ትውልድ አልነበረም። ሌላውን ቀርቶ ለእኛ ትውልድ ቀረብ ያለውን ተነሳ ተራመድን እንኳ ብታሰቡት ለአገር ብልጽግና ነው የሚለው ተነስ ተራመድ ያለው ለአገር ብልጽግና ነው የሚለው። ስለዚህ ይህንን የብልጽግና እሳቤ በሁሉም ሰዎች ዘንድ ማስረጽ የሚዲያው ተልእኮ ኢትዮጵያን ማበልጸግ ዘመናትን የተሻገረ የልሂቃን እሳቤ መሆኑን ያነሱት አማካሪ ሚኒስትሩ ጋዜጠኝነት የኢትዮጵያን ብሔራዊ ጥቅም የሚያስጠብቅ መሆን እንዳለበት ተናግረዋል። መገናኛ ብዙሐን በሁሉም ህብረተሰብ ዘንድ ህብረ ብሔራዊ አንድነትና ብልጽግናን የማስረጽ ተልዕኳቸውን መወጣት እንዳለባቸው ገልጸዋል። ብሔራዊ ጥቅምን፣ ህብረ ብሔራዊ አንድነትን፣ የወል ትርክትና የሀገራዊ ብልጽግናን በማስረጽ ተልዕኳቸው ላይ ልዩነት ሊኖራቸው አይገባም ብለዋል። ይሄ የልህቀት ማዕከል ሲመጣ የኢትዮጵያን የሚዲያ ባለሙያዎች የኢትዮጵያ ብሔራዊ ጥቅም ምድን ነው የሚለው ላይ መግባባት እንዲኖር እውቀትም መግባባትም እንዲኖር፣ የወል ትርክታችን ምድን ነው የሚለው ላይ እውቀትም መግባባትም እንዲኖር፣ የኢትዮጵያን ህብረ ብሔራዊ አንድነት በተመለከተ እውቀትም መግባባትም እንዲኖር የሚያደርግ እነዚህ አራቱን ደግሞ ሙያዊ በሆነ ፕሮፌሽናል መንገዱን በጠበቀ መንገድ የሚያቀርብ ሚዲያ ከሌላው ደግሞ የሚለየው ሙያው የሚፈልገው ደረጃ፣ ሙያው የሚፈልገው ፈጠራ፣ ሙያው የሚፈልገው ስልትና ሙያው የሚፈልገው ደግሞ ብቃት አለ። በዚህ ሙያዊ መንገድ እነዚህ አራቱን ጠብቆ የሚንቀሳቀስ ሚዲያ በማፍራት ረገድ ትልቅ አስተዋጽኦ ያደርጋል። የኢትዮጵያ ሚዲያ ልህቀት ማዕከል የመገናኛ ብዙሐን ዘርፉ የሚጠይቀውን ስልት ፈጠራና ብቃት ለማሟላት ተጨማሪ አቅም እንደሚሆንም ገልጸዋል። ጋዜጠኝነት ተምሮ የሚገባበት ብቻ ሳይሆን በየጊዜው ብቃቱ የሚለካበት የሙያ ፈቃድ የሚሰጥበትና የሚታደስበት መሆን አለበት ሲሉም ተናግረዋል። ወደፊት ጋዜጠኝነት ከዚህ በፊትም በሙያው የተሰባሰቡ አካላት ሲጠይቁት እንደነበረው ሁሉም ሰው ዘሎ የሚገባበት ብቻ ሳይሆን ተምሮ የሚገባበት፣ በየተወሰነ ጊዜ ብቃቱን መልሶ የሚለካበት፣ በየተወሰነ ጊዜ ብቃቱን እየለካ ደግሞ የሙያ ፈቃድ የሚያገኝበት፣ የሙያ ፈቃዱን ደግሞ የሚያሳድስበት እንጂ አንድ ጋዜጠኛ ጋዜጠኛ የሚባለው ኢቢሲ ስለተቀጠረ፣ ፋና ስለተቀጠረ፣ ወይም ሸገር ስለተቀጠረ መሆን የለበት። እዛ የሚቀጠረው ያንን የሙያ ብቃቱና ፈቃዱን ይዞ እዛም የሚዘልቀው ያንን የሙያ ብቃቱንና ፈቃዱን ይዞ እስከቀጠለ ድረስ ብቻ። ይህንን በሕክምና ሙያዎች እንደሚደረገው በህግ ሙያዎች እየተደረገ እንዳለው፣ በሌሎች ሙያዎች እየተደረገ እንዳለው ሚዲያውም እሱ ነው።